ሳይሆን ፊት ሱናምት ያለሽ እያየውትሽ በዚህ ትነግረዋለሽ፣ እውነቱም ትነግረዋለሽ። ማርያምን አልፈታሽም ምንድን ነው? ጩብኝ እየጠየኩሽ እኮ ነው ምንድን ነው ጥፋትሽን በጨዋት ሚሸፈፍ። በቃ ልጁን፣ አልፈልገውም እንደማልፈልገው ነግሬዋለሁ። ግን እሱ ሊረዳኛል ቀል ነው አረ ላይፉ ምናምን ሁሉም ነገር። ዛሬ እኔ የጠበኳቸው ዱባይ ሄዳሉ ብዬ ነበረ። ዱባይ ያው ወንድሞ አደለ ቀለበት ሄዳሉ ብዬ አስቤ ነበረ። ማለት ግዴታ ወንድሙ አደለም ግዴታ የምትሄድ ነበር የመሰለኝ፣ የጠበቅ ነው። እኔም ብቻ አይደለም ብዙ ሰው በኮሚኒቲ ላይ እያየሁ ነበር፣ እና ብዙ ሰው እንደዛ ነበር የጠበቀው። የተለቀቀው ሌላ ያሰብነው ሌላ ማለት ነው። በጭራሽ የማናስበው ነገር ቀለበት አርጌ አብረን ነበርን ከአንድ አመት በላይ ያለኩ ውሸት፣ እዚህ ጋር ውሸት ነው። ግን ደግሞ ለምንድን ነው የሚምለው ነው ለምን ይምላል? አይሆፕ ለሚዲያው ፍረሽ ነው አይቸዋል። አቅም እኔ ደጋግሞ ነው የማል ያለው ማለት ነው። እና ደግሞ እውነት ነው ብላችሁ እንዳታምኑ። ሀይሚ የቀለበት ድረስ ትደርሳለች ብለን አናስበም በጭራሽ ማለት ነው። ከቡታጀራ ጀምሮ እኮ ምናቃት ልጅ ናት። ሜቢ ከዚህ ከአራት ወር በፊት አይ፣ አራት ወር ሞልቷል አይደለም። አራት ወር ሶስት ወር ማለት ነው። የሚያስፈራራኝ ልጅ አለ ምናምን እያለች አልነበረ? ዱባይ ሄደበትን ብርኬ ማለት ነው። እሱ ነው ወይስ ምንድን ነው? ድምፁ ደግሞ ይሄ ድምፁ ራሱ ይሄ እጅ ሰምቻለሁ። የምር ግን አንድ ላይ አይደለም አንድ አይነት አይደለም። ያው በስልክ የምታወሩትና እንዲህ እያያችሁት የምታወሩት ድምፅ አንድ አይደለም። ለነገር ግን ምንም የሚያሳምን እንትን የለም። ኮንፊውስድ ነው የሚያደርገው። የዛሬው ማርያምን እኔ ፐርሰናል ኮንፊውስድ ሆኛለሁኝ። ፕራንክ ነው እንዳልል እሱ እየማለ ነው ፕራንክ ነው እንድል ደግሞ እሷ እየማለችም አይደለም። ግን ደግሞ ጥላ ሄደች። ኋይ ደግሞ ፕራንክ እንዳያድር ተናግሯል አይደለ? ባለፈው ፕራንክ አታሳድሪ አድርጊ፣ ግን ፕራንክ አታሳድሪ ከአንድ ቀን በላይ አንድ አይደር አየዋል አይደር ብሏል። ሰው እንዴት ነው ነው ነገሩ? እን እንጃ እኔ በጣም ኮንቪንስድ ሆኝበታለሁ። በጣም ማለት ነውና እንዴት ቀለበት አርጋ እንደገና ብዙ ላይፍ አሳልፈናል አለ ቤተኛው ሰዓት ላይ ሳለፈችው እንዴ እሱ የሚያቀው ነገር አለ ዲ ስላህ ብሩክ የሚያውቀው ነገር አለ። ምንም የለም እኔ እንጃ። እኔ ፕራንክ ነው ብዬ ነው የማስበው የሚይዘውም ቢኮዝ እሷ ሲሪየስ ሆና እያወራች ነው። እንጂ አንድም ቦታ ስትም እኔ በሁሉም ቦታ ማለት ነው ይምላሉ ወይ ሳይምሉም እንደዛ ነው የመከታተላቸው ማለት ነው። እና የዛሬው ያው ፕራንክ ነው ብዬ ላስበው። ምክንያቱም እኔ እንደዚህ ታደርጋለች ብዬ አላስብም መቼም ማለት ነው። እሱ ትደብቋለች ብዬ ረብስማ በጅም መቼም አላስብም መቼም ማለት ነው። የበቀደሙ ያ ሁሉ ዋጋ ስከፍለዋት እና አሁን እኔ እንጃ ደግሞ አታረግም፣ ቀለበት አታረግም። በጭራሽ ጭራሽ ቀለበት እንዲህ ላይፍ አሳልፈናል ምናምን እያለ እኮ ነው ልጁ። ደግሞ የሚታወቅ ነው ያውቁታል፣ ብሩክም ያውቃል። ፋሲል ነው ስሙ። ጉድ ነው ዘንድሮ። ሰው ፕራንክ ነው ብዬ ነው የማስበው። እስኪ መጨረሻው ይታያል። እኔ እንጃ፣ ምን ይደባብቃሉ? ትናንትና የማንን ቁልፍ አልሰጥም እያሉ ማንም አልደብቅም ማንም ያንን አውርታችሁ ሳትጨርሱ ሳትብሉ ይሄን ነገር ይፈጠራል እንዴ ዛሬ! እረ ወይኔ በላቸው። ማርያምን እንደ እኔ ዛሬ ኮንቪውዝ ሆኝበታለሁ። የምር እንደ እኔ ኮንቪውዝ ትሆናችኋላችሁ። ግን እንግዲህ ያው ብሩኬ እየጭሰ ነበረ እየተናደደ ነበረ እና እና አንተ ንገርኝ ስላት ማለት ነው። እጅ ቶሎ ነው ያወረደው። ማርያምንን አቅፏታል ነበረ ወደ ሁሉ ነው ያወረደው። ወይኔ ጉዴ እንጃ ማለት ነው። ነገ እስኪ እናያለን፣ መጨረሻው እናያለን ማለት ነው። ግን ልጁ ፕራንክ ከሆነ የእውነት ይቅርታ መጠየቅ አለበት፣ ይቅርታ መጠየቅ አለበት። ደጋግሞ ነው ማርያምን እግዚአብሔርን እያለ የነበረው ማለት ነው።